ማርያምን ደንግጫለሁ። አሳዛኝ ነበር፣ ስልኳን ጣለች። ቆይተን። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ሀይሚና ብሩክ መጨረሻ ቀናቸው በዱባይ ባይዘዌ፣ ማለት ነው እኔ መጀመሪያ ቪዲዮውን ሳይ በጣም ጠና ልጅ ነበረ የእውነት ለመናገር ማለት ነው። እና ሀይሚ ዱባይ ላይ ስልኳን ጥላ ነበረ ማለት ነው እና ባይዘዌ ዱባይ ላይ እንደዚህ እንደ ኢትዮጵያ አይደለም። እንደዚህ ስልክ ምናምን ቢጠፋባችሁ ምን ቢልባችሁ የሚገኝ ቦታ ነው ማለት ምንም አይጠፋባችሁም። እንደ ኢትዮጵያ ይሄ ዝርፊያ ምናምን የለም። እና ስልኳን ጥላ በጣም በጣም በጣም በቃ በፍለጋ በምናምን ነበር የተገኘው። እና ዱባይ ላይ የማይረሳ ገጠመኛቸው ሀይሚና ብሩክ ዱባይ ላይ ስልኳን ጥላ ነበረ ማለት ነው። እና ዛሬ ያው የመጨረሻ ቀናቸው የመጨረሻ ቀናቸው ዱባይን ቻው ብለዋታል ማለት ነው። በጣም ደስ የሚል ጊዜያት ነበረ እያሳለፉ የነበሩ ማለት ነው እና ባይዘዊ ዱባይ ላይ ህጉን ለማታውቆ እንደዚህ ሴትና ወንድ መተካከፍ አይቻልም። እና እኔ ሀይሚና ብሩክ ተቃቅፈው እንደዛ ምናምን እያየው ሴ እንዴት ከው በቃ ካሜራው ያ ቪዲዮ እስከሚያልቅ ድረስ እንዴት ነፍሴ ስንጥቅ እንዳለች ማለት ነው። በቃ ክቡ በቃ እንትን በጣም ነበር የደቀ ወይኔ፣ ካሁን ካሁን ሰው አያችሁ፣ ካሁን ፖሊስ መጣባችሁ ምናምን ብዬ በጣም ነበረ እንትን ያሉት ማለት ነው። በጣም በጣም ደስ የሚል ነገር ጊዜ ነበረ። ሀይሚ በጣም በጣም ደስተኛ ነበረች። በቃ ደስተኛ እንደነበረች ብሩኬን አመስግነው ነበረ። ያው ለመጨረሻ ጊዜ ብሩክ ቃል ገብቶላታል። ያው ዱባይ እንኳን ባይሆን ሌላ ሀገር ማለት ሌላ ከኢትዮጵያ ውስጥ ከኢትዮጵያ ውጭ ኢትዮጵያ ውስጥ ማለት የተለየ አሁን ኢትዮጵያ ብሶ አለ ከምትሄዱበት ደሳስ የሚል ሀገራት ድሬድዋ ምናምን እዛ ቦታ እንደሚወስዳት ታላቅ እግዚአብሔር ብሎ ደግሞ ነገሮቹ ተስተካክለው ተመልሶ ዱባይ ሊመጡም ይችላሉና ለእነዚህ ሁሉ ነገር የማዳም ቅመሞች ናቸው ሰፖርት ያደረገቻቸው ስለ ሁሉም ነገር እግዚአብሔር ይስጥልን ብለው አመስግነዋልና ያው የነበራቸው ጊዜ በጣም አጭር ነበረ ማለት ለአራት ቀን ቪዚት ቪዛ ነው የመጡት እና በአራት ቀን ቪዛ አስገራሚም አስደንጋጭም ነገር አጋጥሟቸዋል ያው ደስ የሚለው ነገር በጣም ደስ የሚለው ትልቁ ነገር የብሩክ ሁለት መቶ ሺ መከበሩ ነው ትልቁ ነገር ዋና ፖይንቱ ያው ባይ ዘ ወይ የሰው ሀገር ስትመጡ ቋንቋ ከባድ ነው አሁን ለምሳሌ ብሩክ አሁን የሀይሚን ስልክ ሲቀበል የነበረው ሞመንት ያው በዚያ ሳሌ ድንጋጤው ምናምን አለ እንጂ ትዝ አይላችሁ፣ ካሜራ ምናምን ለመቅረጽ እንጂ። አስባችሁታል ብሩክ ባህረኛ ሲከራከር እያለ በጣም ከባድ ነው። ማለት ቋንቋ አታውቁ፣ ምን አትሉ፣ ስልኩ ተገኝቶ ባይዘዊ ስልኩ ሲገኝ ፓስዋርዱ ምናምን ትጠየቃላችሁ፣ ምልክቱን ንጠይቃለ ለዛ ሁሉ ነገር ደግሞ ቋንቋ ያስፈልጋልና ቋንቋ አለማወቅ በምልክት ማውራት እሱ ነገር በጣም ነው የሚያስቀው። ሀይሚ ደግሞ የዛ ጊዜ መኪና ውስጥ ተቀምጣ ነበረ። ብሩክና ቢኒ ነበር ሲፈላለጉ ነበሩ፣ እና ቢኒ በእርግጠኝነት የትም አይሄድም ይገኛል ምናምን። አይ ሀይሚሻ በቃ ደስታው ነው አይደል፣ እንደዚህ ቀልብ ያሳጣሽ። አንድ ጊዜ ያሰክራል፣ ደስታ ያሰክራል እና በጣም በጣም ደስ በቃ ደስ ብሎኝ ነበር። የእውነት በጣም ደስ ብሎኝ ነበር ሳያቸው የነበረውና እግዚአብሔር ያው ኦልሬዲ ፕሌን ውስጥ ሆኖ ምናምን ቪዲዮ ማየታቸዋል ምናምን። ሀይሚ ለምን እንደሆነ አላውቅም፣ ድምጿ ሁሉ ዝግትግት ብሏል። አየሩ ትንሽ ቅይር ግይር ብሎባታል። አንዳንድ ጊዜ የዱባይ አየር አሁን ሰሞኑን ላይ ያሉ ያስጠላል። አንዴ ሙቀት፣ አንዴ ቀዝቃዛ፣ አንዴ ብርድም ነው ወጣ ገባ ምናምን እያለ ነው ና ለዛ ነው እና ትንሽ እንትን ድምጿ እንደመዘርግናት ነ እንደመዘጋት ምናምን አለውና ያው ብሩኬም ደግሞ ፊት ወደ ትንሽ ጭው ብሏል። የሃይሚ ስልክ የመደንገጥ ምናምን ነገር ነውና ያው ግን ዋናው ነገር ስልኩ መገዛቱ ነውና፣ ብሩኬ ከውጪ ተርፈካ ያው ቢጠፋብሽስ ምን አደርጋለሁ እገዛልሻለሁ አላት። አንተ አይ ብሩኬ እንኳን ተቆጥ ልይ ያለ ማለት ነውና ያው ይገዛላን ነበር ግን ዱባይሌ ስልክ አይጠፋም ማለት ነው ያው እንትን መርሳት ምናምን ነው። አንዳንድ ጊዜ ብዙ ይጠፋል ምናምን፣ ግን ተመልሳችሁ እዛ ቦታ ወይ ሴኩሪቲዎች ምናምን ከጠይቃችሁ ተመልሶ ይገኛል። እና ያ ፎርጌት አድርገ ተው ነበረ ማለት ነው። እና ደስ ይል ነበረ ምናምን። ያ ፕሌን ውስጥ ያለውን ነገር አይታችኋል። ቢኒ ከነሱ ጋር ለነበረ ነገር በቃ ስለ ሁሉም ነገር ስታግዛቸው የነበረው ነገር በጣም ነው የምናመሰግን። እና ያው በሌላ ጊዜ እንደምትመጡ በሰፊው ማለት እንደዚህ በአጭር ጊዜ ሳይሆን ወይ ለአንድ ወር ምናምን ነው። አሁን ቀኑ በጣም አጭር ነው። እናንተን ለማግኘት በጣም ብዙ አድናቂዎች ምናምን ይፈልጋሉ ምናምን። ብዙ ጊዜ ደግሞ ማዳም ቤት የሚሰሩ ሰዎች ወይ ዓርብ፣ ወይ ቅዳሜ፣ ወይ እሑድ ነው እረፍታቸው እና እንደላቀን ስትመጡ ወይ የሳምንት ምናምን አርግታችሁ ነው ና እንደዛ ብዙ ሰው ለማግኘት ትሞክራላችሁ። ና ያው እግዚአብሔር በሰላም እንዳመጣችሁ ለምድረ ሀገራችሁ በሰላም ያብቃችሁ እንላለን። እግዚአብሔር ስለ ሁሉም ነገር እግዚአብሔር ይመስገን የሚባለውና። የልፋታችሁ ዋጋ ነው እዚህ ያደረሳችሁ ማለት ነው። እና የእውነት እናንተ በጣም ደስ የምትሉ ጥንዶች ናችሁ። በጣም በጣም በጣም በጣም አራት ልጆች ደግሞ ገና ተወለው ታሪክ ይሰራሉ፣ እናትና አባቶቻቸውን ይተካሉ። እና የእውነት የምነግራችሁ በጣም ደስ የሚል ስነ ምግባር ያላችሁ እንትኖች ናቸው። እና በጣም በጣም እኔ ግን በጣም ተቃቅፎ ቪዲዮ ምናምን ሲሰሩ አብሶ ዱባይ ላይ እንደ ተሳቅቄ ራሱ አላውቅም። የእውነት ስለምነግራቸው ማለት ለምን ዱባይ ለመተቃቀፍ እንደዚህ ከወንድ ጋር ምናምን ፕራይቬት ነው እንጂ እንደዚህ ፊት ለፊት አይቻይም። እና በጣም ነበረ እንትን የተባሉ ግን ካሚ ራሱ ከቀን በቀን ወደ እንትኑ ዱባይን አየር ስትለምደው ከሞቀይ ተነሳ እንደ ሀገሯ ምናምን ተን በቃ በፍሪደም በቀረሀያለች ምናምን ያው ከብሩኬ ጋር ስላለችም የነጻነት ስሜት